ሰላም ለእናንተ ይሁን። ሰሞኑን በእፎይ ጉዳይ እኔም ትንሽ አስተያየት መስጠት ስለምፈልግ የዶክተር አህመድ ዲዳት አሁን የለም በህይወት የለም። የኦርቶዶክሶችን ገድላትን አምጥተው እና ሞክ እያደረጉ በጣም የሚሳደቡ ናቸው። እስላሞች በተለይ አቡ ሀይደር የሚባሉ ሰላም አለይኩም ወራህመቱላህ ወበረካቱ። እንዴት ቆያችሁ? የዚህ ነው የሰውዬ ቪዲዮ አይቼ እየሳቆኝ ነበር። ይህ ሰውዬ ምንም ዓይነት የፍትህ ርዝራዥ በውስጡ ሳይኖር እውቀት ሳይኖረው ግብረገብነት ሳይኖረው ነው እዚህ ዲሜ ላይ ደርሶ ትልቅ ሰው ተብሎ ነጭ ጸጉር ያበቀለው። በሰሞኑ አጀንዳ በእፎይ ባለ ሴጋው አመካኝቶ ንጽጽር ላይ አንጂቶ ቆስል ያለውን ወቀሳ ነው ያቀረብከው። ወገናችን ጥያቄ መጠየቅ ክህሎት የለም፣ ፍትሃዊነት በውስጥ የለም። ሸህ አህመድ ዲዳትን ስትወቅስ ነበረ። በዚሁ አጋጣሚ ሸህ አህመድ ዲዳትም ሆነ ኡስታዝ አቡ ሊደር ንጽጽር የጀመሩት በራሳቸው በሚሽነሪዎች በፕሮቴስታንቶች ምክንያት ነው። የፕሮቴስታንት ሃይማኖት ስግብግብነት ማህበረሰቡን ሁሉንም ፕሮቴስታንት ካላደረግን እያላቸው ስትስገበገቡ፣ ኢየሱስን አምልኩ ስትሉ ኢየሱስን አናመልክም መጽሐፍ ቅዱሳችሁ ላይ ኢየሱስ ሰው ነው ይላል እያሉ ሞገቷቸው እ አልተሳደቡም። ይሳደባል? ሻመዲዳጥ አቡሃይደር ይሳደባል? እንዴት እንዳስአከኝ ግን አንተ ምን ምናም ብለህ እንዲህ እዚህ እድሜ ላይ ስደርስ አይቆጭም ያሳለፍከው ጊዜ። አንተ የኡስታዝ አቡሃይደርም ሆነ የሻህ መድዳትን የንጽጽር ቪዲዮ ያየኸው በቃ እኔ ለሃይማኖቴ ጀግና ነኝ፣ ይሄን ቪዲዮ አዳምጬ በቃ ሃይማኖቴን አልቀይርም እያልክ ራስ ነፍስያ ጋር ጦርነት ገጥመህ ነው እንጂ ያየኸው። ለማንኛውም ሰርፕራይዝ አለኝ ለአንተ። እሱ ምንድን ነው ለሳምበል ያክል ከዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ አምጥቼ ላለሁኝ እግዚአብሔር አባት ሞታለና ይላል። የጳውሎስ ደብዳቤዎች ላይ ሁሉም ላይ አለ። የዮሐንስ ራእይ ላይ፣ የጴጥሮስ መልእክት ላይ፣ የያቆብ መልእክት ላይ አለ። የእግዚአብሔር እውቅናን ያገኘው አብ ነው። ኢየሱስ ደግሞ የእግዚአብሔር እውቅናን አላገኘም። በሐዋርያት አስተምሮ የአንተ ቤተክርስቲያን፣ የኦርቶዶክስ ቤተክርስቲያን ኢየሱስን ፈጣሪ ነው፣ እግዚአብሔር ወልድ ነው እያሉ ይሰብካሉ። ይህ አስተምሮ ከየት አገኘ? አንተ እንግዲህ በሼህ አህመድ ዲዳት ረሂመሁላ አርሐመትን ዋሲአን በአቡ ሀይደር ንጽጽር እንዴት ህርር ካለ አሁን ደግሞ ይሄ ነጭ ፀጉርህ የሸበተው አናትህ ላይና አገጭህ ላይ ያለው ነጭ ጸጉር ከነጭነት አልፎ አረንጓዴ፣ ቢጫ፣ ቀይ የሚሆን የንጽጽር አሪፍ ነጥብ ይዤ ልመጥቻ አለሁን። ኦኬ፣ አንድ ሰው ፈጣሪ ከተባለ ለፈጣሪ የሚቀርቡ የአምልኮ ስርዓቶች ሊቀርብለት ይገባል። መጽሐፍ ቅዱስ ላይ ለኢየሱስ አንዳች ለአምላክ የሚገባው የአምልኮ ስርዓት አልቀረበለትም። ሐዋርያት ኢየሱስን አላመለኩም፣ በፈጣሪነቱ አያምኑም። ኢየሱስን ፈጣሪ ነው እናምልኩት ብለው አልሰበኩም። ምን ይመስላል በዚህ ንጽጽር ሀሳብ? ሌላው በጣም ያሳከኝ ሙስሊሞች የጆቫ ዊትነሶችን ነሶችን ትምህርት ተርጉመው ነው ላልከው፣ ጆቫ ዊትነሶች አንተ ያለበት እምነት ፕሮቴስታንት ከመመስረቱ በፊት የነበረው ቁርአን ኢየሱስ ክርስቶስ የፈጣሪ ባሪያ መልእክተኛ፣ ሰው እንደሆነ ይነግረናል። የራሳችንን ቁርአናችንን መረጃ አድርገን ነው ኢየሱስ ክርስቶስ የፈጣሪ ባሪያ እንጂ ፈጣሪ አይደለም፣ ሊመለክ አይገባም እያል የሞገትን። በመጨረሻም ስትዋሽ ለነበረው ነገር ምንድን ነው? ሙስሊሞች የኦርቶዶክስን ገድላትና ተአምራት ላልከው ፕሮቴስታንት በኦርቶዶክስ ጓዳ ተደብቃ የተለያዩ ቄሶች ዳቆናቶችን አስኮብልላ ከኦርቶዶክስ የኮበለሉ ዳቆናትና ቄሶች ናቸው የኦርቶዶክስን ገድላትና ተአምራት እየጎረጎሩ በማውጣት ኦርቶዶክሴን ትመስላለች። እኛ ዲያቆን ነበር ነው ቄስ ነበር፣ ኦርቶዶክስን ትተናል፣ ፕሮቴስታንት ሆነናል እያሉ በኦርቶዶክስ ላይ ሲስቁ ሲሳለቁ የነበሩ ኦርቶዶክስን ያሳጧት የራሳችሁ ፕሮቴስታንቶች፣ ራሳችሁ በኦርቶዶክስ ጓዳ በየገዳማቱ እየደበቃችኋቸው መነኮሳት፣ ዲያቆናትና ቀሳውስት እንጂ እኛ ሙስሊሞች አይደሉም። አንተ አይደብርህም እንደ ኧረ ይደብርህ። በነገር ላይ ንስሐ ግባልልህ ነበር። ምን ንስሐ የምትገባው አንተ ያ ግብረ ገብነት ያለው እንኳ አስተሳሰብ የሌለ ሰው ማለት ነው። ጥያቄ መጠየቅ ራሱ ክህሎት የለም። ውሳሰ አቡ ሀይደር ጋር ቀርቢ ያለ የጠየቅኩት ጥያቄ አብርሃምን ኢብራሂም ብላችኋል። እንዲህ ስለ መጽሐፍ ቅዱስ ምን አገባህ አንተ? መጽሐፍ ቅዱስ እኮ የአይሁዶች እኮ ነው። አንተ አንድ አይሁዳዊ ጎልማሳ የሃይማኖት ሰባኪ የሆነ ሰውን እያመልክ ያለኸው። ሰውን አማልክት አድርጎ ማመልክ የአረማዊ እምነትና አስተምሮ ነው። ስለዚህ አንተ አረማዊ ነህ። የመጽሐፍ ቅዱስ መብት የመጠየቅ ሞራሉ የለህም። መጽሐፍ ቅዱስ ኮረጁ እንኳ ቢባል እስልምና ሃይማኖት የመጽሐፍ ቅዱስ አስተምሮ፣ ቁርአን ከመካከለኛው ምስራቅ ነው የመጣ ነው። ያ ሁሉም ነቢያቶች የመካከለኛው ምስራቅ ናቸው። አስተምሮቱ የመካከለኛው ምስራቅ ነው። አንተ ደግሞ እምነት የአውሮፓውያን የአረማውያን እምነት ነው። ምን አገናኘው? ከታሪኩ የላችሁበት፣ ከግብረ ገብነቱ የላችሁበት፣ የንጽጽር ክህሎት የላችሁ፣ የጥያቄ ክህሎት የላችሁ፣ በዛ ላይ ፍርደገምድሎች፣ ፍትህ የሌላችሁ አንተ እኮ አሁን በፎይ ባለ ሲጋው ምክንያት አድርገህ ንጽጥር ላንቺ ትርር ያለውን ስሞታ ነው እንጂ የተናገርከው ምን የተለየ ነገር የተናገርከው ነገር የለም። ደግሞ አለ ቁርአ ላይ አጸያፊ ነገር። ምንድን ነው ቁርአ ላይ አጸያፊ ነገር ያለው? ምንም አጸያፊ ነገር የለውም። ትልቅ ሰው እንደዚህ አይነት አስተሳሰብ ሲኖረው በጣም ነው የሚደብረው። አስተሳሰብህን ብሬን ዋሽ አድርግ። ለማንኛውም የሰጠኸውን ሰርፕራይዝ በደንብ አንበ መጽሐፍ ቅዱስን ሺ አሁኔ ጳውሎስን እወደዋለሁኝ ምክንያቱም ኢየሱስን ስላላመለከ ኢየሱስን አምልኩ ብሎ ስላልሰበከ እርግጠኛ ልኝ እልል ብልህ እንደምታለቅስ በርህን ዘግተህ